በማህበራዊ ትስስር ገጽ የተጋሩ መረጃዎችን በስፋት የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን እንለፍ። በኤፍኤም ስርጭት ፈርቀዳጅ የሆነው በሀገራችን የመጀመሪያው የሆነው ኤፍኤም አዲስ 97 ነጥብ 1 ትላንትና የ25ኛ ዓመት ክብረ በዓሉን በደማቅ ሁኔታ ከአድማጮቹ ጋር በመሆን እንግዲህ አክብሯል። ይህ በሬዲዮ ብቻ ሳይሆን ደግሞ በተለያዩ የትስስር ገጾቻችን ላይ በቀጥታ ስርጭትም ሲተላለፍ የነበረ ነው። እንደሚታወቀው በሀገራችን በአጭር ሞገድ ብቻ ወይም ደግሞ በ ፌም ብቻ ሳይሆን የ24 ሰዓት ስርጭት በመጀመርም የመጀመሪያው መሆኑ ይታወቃል። በዚህም ባለፉት አመታት በነበሩት አገልግሎቶች ለሀገራችን እድገት፣ አንድነት እና አብሩነት የራሱን ሚና አስተዋጽኦ ሲያደርግ የነበረ መሆኑ የተነሳበት ነው ማለት ነው። ከበርካቶች እንኳን አደረሳችሁ መልእክትን የክፍሉ ባልደረቦቻችን ሲቀበሉ ያሳለፉበት ነው። ያው ተቋማችን እንደሚታወቀው በኤፍኤም አዲስ ብቻ ሳይሆን በኢትዮጵያ ቴሌቪዥን በኢትዮጵያ ራዲዮ ፈርቀዳጅ መሆኑ ይታወቃል ማለት ነው። በዚህም ለኢትዮጵያ ልዕልና እንደሚሰራ እሙን ነው ነው ከዚህ ጋር ተያይዞ ግን ያው ጀማሪ መሆን ብቻ ሳይሆን ከዘመኑ ጋር ደግሞ እኩል አብሮ መራመድ አስፈላጊ ነው። በዚህም ሂደት ውስጥ እንግዲህ ዘመኑን ለዋጁ ቴክኖሎጂዎች ቅርብ የሆኑ ከሚባሉ ተቋማት ጋር አብሮ መስራት፣ ሀገራት ጋር ደግሞ ስምምነት ማድረግ አስፈላጊ ነው። በዚህም በትናንትና እንግዲህ ከሩሲያ የብሔራዊ ቴሌቪዥናቻችን ጋር ወይም ደግሞ ከአርቲ ጋር ስምምነት ተደርጎ ነበረ። እነሱም በተቋማችን ተገኝተው እንግዲህ ስልጠናዎችን ሰጥተዋል። ስቱዲዎቻችንን የተለያዩ ያው ውጭ ላይ ያሉትንም ነገሮች ጎበኙ ነበረ ማለት ነው። በዚህም ያው ጋዜጠኞችን ብሎም ባለሙያዎችን ሪፖርቶች እንዴት ይሰራሉ ቀረጻዎችም፣ የሚለውም እንዲሁም ደግሞ የዘመኑ ትኩረት የሆነው የሰው ሰራሽ አስተውሎት ላይም የተወሰኑት ስልጠናዎችን ሰጥተዋል። ከዚህ በኋላ ደግሞ በሰፊ የሚቀጥሉ ስምምነቶች ተደርገዋል። በስምምነቱ ያው እንደሚታወቀው በርከት ያሉ የፋይል ክምችቶች እኛ ጋርም እነሱ ጋርም አሉ። ረጅም ዓመታትን በዘርፉ እንደማስቆጠራችን እነሱ ላይ የሚደረጉ ልውውጦችን ከማድረግ ጀምሮ በሀገራችን ያሉ እውነታዎችን ደግሞ ለዓለም አቀፉ ማህበረሰብ ለማድረግ በሚደረገው ጥረት ውስጥ ኢቢሲም ድጋፍ እንደሚያደርግ የተነሳበት ነው ማለት ነው። አሁን እንግዲህ በኤፍኤም ሀያ አምስተኛ ዓመት ለኤፍኤም ተከታታዮች ለኢትዮጵያ ሬዲዮ እንዲሁም ለኢትዮጵያ ቴሌቪዥን ተከታታዮች እንኳን አደረሳችሁ ነው የምንለው። እንዳልሽው ነው ቀደም ሲል ኢቢሲ በአጠቃላይ ፈርቀዳጅ የሆነ ተቋም ነው። በኢትዮጵያ ሬዲዮ ብትይ፣ በሁሉም በማህበራዊ በኪነ ጥበብ፣ በሁሉም ዘርፍ ብዙ ስራዎችን የሰራ ነው። ኤፍኤም ደግሞ ሀያ አራት ሰዓት ተደራሽ በመሆን በርካታ አድማጮችን የያዘ ነው። ለኤፍኤሞችን ጀማሪ ነው፣ የመጀመሪያው ነው። ትናንትና በብዛት በተለያዩ ዝግጅቶች ተከብሯል። አሁንም ወደ ይዘት ብለን በጀመርነው ስራ የተለያዩ ማሻሻያዎችን ሀያ አምስት ስልሳ ዘጠና በጣም አሁንም የምንቀጥልበት ነው። ከዘመኑ ጋር አብረን ያለነው። አዎ ልክ ነው። አንዳንዶች ዘጠና ደግሞ አንጋፋው የኢትዮጵያ ሬዲዮ የተመሰረተበትን ነው። ስልሳ ደግሞ የኢትዮጵያ ቴሌቪዥን ምስረታን መነሻ በማድረግ የመጣ ነው እና እስከ መስከረም ሁለት ሺህ አስራ ስምንት ዓመተ ምህረት ድረስ ይህ ፕሮግራም በተለያዩ ሁነቶች ይቀጥላል። መጠናቀቂያውን ሚያገኘው እንግዲህ በትልቅ አክብሮት መስከረም ሁለት ይሆናል ተብሎ ይታሰባል። ልክ ነው ያው አሁን በዋናነት ከገለጽናቸው ደግሞ የስርጭት አይነቶች በተጨማሪ አሁን ላይ ጊዜው የማህበራዊ ትስስር ገጾች እንደመሆኑ ያው የኢቢሲ ዶት ስትሪምም ያው የተለያዩ በተለያዩ ከ22 ሚሊዮን በላይ በተለያዩ ፕላትፎርሞች ላይ ተከታዮች እንዳሉት ይታወቃል ማለት ነው። ያው ይህንን ማጠናክረን እንቀጥላለን። የገለጽኩትን አይነት ደግሞ ስምምነትና ስልጠናዎች ያለንን ተወዳዳሪነት በሀገር ውስጥ ብቻ ሳይሆን በአህጉር ደረጃ ብሎም በዓለም አቀፍ ደረጃ መፍጠር የምንችለውን ተጽዕኖ የሚያ ር በመሆኑ ይሁን የሚባል ነው የሚል አስተያየቶችን ስንቀበልበት ነበር። ከተጋሩ በኋላ ያው ሌላኛው መረጃችን ስስ ፌስታል ይዞ እንግዲህ መንቀሳቀስ ለተለያዩ አገልግሎቶች የምንጠቀመው ነው ያው ለእንጀራ ለዳቦ የተለያዩ ሸቀጦችን ስንሸምት የምንሸፍንበት ነው ስስ ፌስታል። ሆኖም ግን ከጥቅሙ አንጻር ጉዳቱ ያመዝናል በሚል ከዚህ በኋላ አገልግሎት ላይ ሲያውል የተገኘ ሰው እንደሚቀጣ ተገልጿል። በዚህም ከ2000 ብር መነሻነት እስከ 5000 ብር የደረሰ ቅጣት እንደሚ

የሰማ ነው ማለት ነው ያው በርካቶች ከሰሞኑ ነው የጸደቀውና ሀሳባቸውን ሲሰጡበት ነበረ። ነገር ግን ያው የአንድ ብሩ ፌስታል ነው። ከዚህ ጋር ተያይዞ ማህበረሰባችን የፌስታል አይነቶችን የመለየት እውቀቱስ አለው ወይ? ከዚህም በተጨማሪ ደግሞ የገንዘብ መጠን ውስጥ አብዛኛውን የማህበረሰብ ክፍል ያመላከተ ወይም ደግሞ ያገናዘበ ነው ወይ የሚሉ ጥያቄዎች ተነስተው ነበር። ከዚህ ጋር ተያይዞ በተሰጠ ምላሽ እንግዲህ ስስ ፌስታሎቹን ተጠቅመን ካስወገድናቸው በኋላ አይበሰብሱም። እስከ መቶ ዓመት ድረስ እንደማይበሰ ተገልል ተገልጿል። ከዚህ አንጻር ሲታይ የተጠቀሱት የገንዘብ መጠኖች ጥቂት መሆናቸው ከሚያደርሰው ጉዳት አንጻር ያነሰ መሆኑን የተገለጸው፣ ከግንዛቤ ማስጨበጥ ጋር በተያያዘ ግን ማህበረሰቡ በተለይም የትኛው ፌስታል ነው የሚያስቀጣው፣ የትኛውንስ መጠቀም እንችላለን የሚለው ላይ ያለው ግንዛቤ እንዲዳብር ከመጪው ሐሙስ ጀምሮ የተለያዩ የግንዛቤ ማስጨበጫ ፕሮግራሞች እንደሚኖሩ ተገልጿል ማለት ነው። ይህ የተጠቀሰው አዋጅ ደግሞ በነጋሪት ጋዜጣ ከታተመበት እለት ጀምሮ ተፈጻሚ እንደሚሆንም የተነሳ ነው ማለት ነው። ያው ከዚህ ጋር ተያይዞ ከመጠ ቀን ብቻ ሳይሆን ያመረተ ብሎም ወደ ሀገር ውስጥ ያስገባ ለንግድ ያቀረበ ወይም ደግሞ ያከማቸ ደግሞ ከሀምሳ ሺህ ብር ያላነሰ ከሁለት መቶ ሺህ ብር ያልበለጠ ብሎም ደግሞ ለአምስት ዓመት የደረሰ ጽኑ እስራት እንደሚያስቀጣም የተገለጸ ነው ማለት ነው። ከዚህ ጋር ደግሞ ተያይዞ ሰፋ ያለ ማብራሪያ በማህበራዊ ትስር ገጻችን ላይ ተመልካቾቻችን ማግኘት ይችላሉ ማለት ነው። ያው ሌላኛው መረጃችን የሀገራችንን የትምህርት ስብራት ለመጠገን የተለያዩ ለውጦች ሪፎርሞች መሰራታቸው ይታወቃል። ከዚህ ጋር ተያይዞ እንግዲህ የፈተና አሰጣጣችንን መቀየራችን እሙን ነው። ያው የሚመዘገቡ ውጤቶች አሉ። የነዚህ ውጤቶች ግን ፍሬያቸውን የምናየው አሁን ላይ እንዳሉና በተለያዩ ጊዜ ይገለጻል። ሆኖም ግን ያው የምናሳልፋቸው የተማሪ የተማሪዎች ቁጥር ዝቅ ከማለቱ ጋር ተያይዞ ለእውቀት ወይም ደግሞ ላሉበት የክፍል ደረጃ በቂ ካለመሆናቸው ነው ወይስ ደግሞ የሚፈተኑበት ከባቢ ምቹ ሳይሆንላቸው የስነ ልቦና ጫና አሳድሮባቸው ነው ወይ የሚል የተለያዩ ጥያቄዎች ሲነሱ እንሰማለን። ከዚህ ጋር ተያይዞ እንግዲህ ትምህርት ምዘናና ፈተናዎች አገልግሎት በጉዳዩ ላይ ምላሽን ሰጥቷል። በተለይም ደግሞ ተማሪዎችን ቀድመው እንዲዘጋጁ ከማድረግ አንጻር የሚፈተኑበት አካባቢ ቀድሞ ከሶስት ቀናት በፊት እንዲገቡ ይደረጋል። አካባቢውን ያሉትን ሰዎች እንዲላመዱ ይደረጋል። ከዚህ በፊት በመኖሪያቸው ከሚያገኟቸው ነገሮች ምንም እንደማይጎሉባቸው የመኝታ የምግብ ብሎም የላይብረሪ ሁሉም አቅርቦት እንዳለና ያው የፈተና አሰጣጡ በጥናት የመጣ ስለሆነ የፈተና ክፍል ውስጥ እንኳን ገብተው አርባ ደቂቃ እንዲቆዩና እንዲረጋጉ እንደሚደረግ የተገለጸ ነው ማለት ነው። ያው የዚህን ጥረታችንን ፍሬም ወደፊት እንደምናየው አንስተው፣ ነገር ግን ተማሪዎች የፈተና አሰጣጡ ወይም ደግሞ የመፈተኛ መንገድ መቀየሩ ምንም ለውጥ አያሳድርባቸውም ሲሉ ምላሽን ሰጥተዋል። ያው ሌላኛው መረጃችን ከዚህ በተጨማሪ ያው የማህበራዊ ትስስር ገጽ ብዙ ጊዜ ልጆችን ከማሳደግ ጋር ወይም ደግሞ በልጆች ህይወት ውስጥ ከፍተኛ ሚናን በመጫወት እናቶችን ነው የምናነሳው። ያው ከሰሞኑ ደግሞ በኢቲቪ መዝናኛ በመቶ 20 መሰናዷችን ላይ አንድ አባት እንግዳ ሆኖ ቀርቦ ነበረ። ያው በርካቶቻችን በማህበራዊ ትስስር ገጽ ላይ የዕለት ተዕለት ህይወታቸውን በተንቀሳቃሽ ምስል ስለሚያጋራን እናቀዋለን። ይህ አባት እንግዲህ ለሌሎች ምሳሌ መሆን የሚችል ነው። አደመ እንደምታዩት የሶስት ልጆች አባት ነው። የመጨረሻ ልጁን በምትወልድበት ወቅት የልጆቹ እናት ወይም ደግሞ ባለቤቱ ህይወቱ አልፏል። ከዛ በኋላ ያው የልጆችን እንደ እናትም እንደ አባትም ሆኖ የማሳደግ ኃላፊነት እሱ ላይ ወድቋል ማለት ነው። ከዛ ጊዜ ጀምሮ እንግዲህ የተለያዩ ኃላፊነቶችን ለልጆቹ እየተወጣ ያኖረ ሰው ነው። ሆኖም ግን ይህ ነገር በማህበራዊ ትስስር ገጽ ላይ ከተጋራ በኋላ ብዙዎችን እያስተማረና ና ያስደነቀም ሆኗል። በዚህም እንግዲህ በመሰናዶ ላይ ቀርቦ ነበረ። ሽልማትም ተበርክቶለታል። ያው ብዙዎች ምስሎቹን እያዩ እንድበረታ እንድጎብስ ሀሳባቸውን ያካፍሉኛል ሲል ነበረ እኛም እንግዲህ በጽሁፍ ካጋራ ነው በኋላ በርካቶች ለሌሎች ምሳሌ መሆን የሚችል አባት በተለይም ብዙ ጊዜ የሚባለው እናቴ እንዳባት ሆና አሳደገችኝ ስለተለመደ ይህን መሰል ደግሞ ለየት ያሉ ታሪኮች ስንሰማ ለሌሎች ማርያ መሆን የሚችል አባት ነው የሚሉ አስተያየቶችን ስንቀበል በህይወት መንገዶች ላይ ብዙ ውጣ ውረዶች ይኖራሉ፣ መሰናክሎች ይኖራሉ። ግን ለነዛ ፈተናዎች ብዙዎቻችን ተለው ሸብረክ እንላለን። እና ይህንን ፈተና ተቋቁሞ ደግሞ እነዚህን ልጆች ለማሳደግ ያደረገው ጥረት እና አሁን ከዚህ በኋላ ብዙም የእሱን እርዳታ የሚፈልጉበት አለም እና ለዚህ መድረስ በጣም የሚያስተምር ነው። እውነት ለመናገር ፊታቸው እራሱ ደስ ይላል። የሆነ ጥሩ የሆነ ስሜት ላይ እንዳሉ ያሳያል። ልክ ሌሎች በቤት ያልወጡ እንደዚህ፣ ደግሞ በማህበራዊ ሚዲያዎች ያልወጡ ልክ እንደ አደመ ሁሉ ልጆቻቸውን የሚያሳድጉ እናቶች፣ አባቶች አሉና ለእነሱም ምሳሌ ነው። ልክ ነው። ለእነሱም ብርታት ምሳሌ መሆኑን ያው ሌሎች ተመልካች አንባቢዎቻችንም ያነሱት ሀሳብ ነው። ወደ መቋጫው መረጃችን እንለፍ። ወደ ባህር ማዶ ነው የምናመራው። ኢራንና አሜሪካ እንግዲህ ለአምስቱ ዙር እየዘለቀ ኒውክሌር ላይ ትኩረቱን ያደረገ ውይይቶችን ድርድሮችን ሲያደርጉ ነበረ። በዚህም እንግዲህ አሜሪካ መልካም ነው ያለችውን ሀሳቧን አቅርባ ነበረ። ይህንንም ሀሳብ ኢራን እንደማትቀበለው ወይም ደግሞ ከብሄራዊ ጥቅሟ ጋር አብሮ እንደማሄድ አስታውቃለች ማለት ነው። ያው ከጉዳዩ ጋር በተያያዘ ምላሽን ወይም ልስማማ ማስገባት የምችልባቸውን ነጥቦች አሳውቃለሁ ብላለች። ሆኖም ግን በተለይም ዩራኒየምን የማበልጸግ ስራዋን እንድታቆም ነው ስምምነቱ ላይ በዋናነት የተገለጸው። እርሷ ግን ያው በዋናነት የምጠቀመው ኃይሉን ለልማት ብሎም ደግሞ ለተለያዩ ለምርምር ነው እና ይህንን የሚጋፋ በመሆኑ በሀሳቧ አልስማማም ስትል በብዙዎች ሲጠበቅ የነበረውን ወይም ደግሞ ወደ መቋጫው ያመራል ተብሎ የታሰበለትን ድርድር እንግዲህ አምክነዋለች ማለት ነው። በቀጣይ ከየትኛው ሀሳብ ጋር ትመጣለች የሚለውን የምንመለከት ይሆናል። ለተመልካቾቻችንም እናጋራለን።